አልናገር ልናገር እማላልፈው ይቺ ዱባይ መቼም ማትወልደው ጉድ የለም፣ እማትሰበስበው የለም። ዱባይ ያላችሁ ደግሞ ጠንቋዩ እንዲያረገን ጠንቋዩ እንዲሆነን ዘብር ገብርኤል ካልሄደ ልጁ ብላችሁ ወታችሁ የምታወሩ አየኋችሁ ልበል። አንቺ ሲጀመር ጥና ዣማ እናንተ ጥና ዣሞች ዘብር ገብርኤል ምን ያስኬደዋል ልጁ ጌታ አንቺ የምታመልኪው ኢየሱስ ክርስቶስ መቅጣት ካስፈለገ እሱ እሱ ዘብር ገብርኤል ምናምን ምን አስኬደው? አንቺ ራስሽ ጠንቋይ ነገር ሳቶኛ አቀሪ እሱ ዘብር ገብርኤል ምን አስኬደው? ጠንቋይ የሚያመልክ ከሆነ ምን አይነት አምልኮ ነው የምታመልኩት? ነው እኔ የማላውቀው ሌላ ኦርቶዶክስ አለች እንዴ? ልጁ ዘብር ገብርኤል ምን ያስከሄደዋል? ስለ ትሽሄደሽ ጠንቋዩን ዘብር ገብርኤል አስመጣዋለሁ ብለሽ ነው እንዴ ተሳልሽው? ምን እኔ የማላቀው አምልኮት አለ ኦርቶዶክስ? ከመቾኒ ነው ጸበል ሄደሽ ተጠምቀሽ ጠንቋዩን ዘብር ገብርኤል አመጣዋለሁ የሚል ብሩ ይቅርብኝ። አስራ ሰባት ሚሊዮን ነው የሚቀር እሱ ብቻ ዘብር ገብርኤል ሄድልኝ። አረ ነው እናንተንም ማላይበት የት ልግባ? ምን አይነት አምልኮት ነው እንዲህ አይነት አምልኮት ያለው? እንዲህ እስቲ እግዚአብሔር ግፊ ስራብሽ ጠንቋይ ቤት ሚሄድ ምን ሚሄድ አወቅሽ። አንቺ እግዚአብሔርሽን የምታመልኪ ከሆነ ጸበልም ሆነ ገዳም ሄደሽ ለጌታሽ ተንበርክከሽ፣ እግዚአብሔር አምላክ ሆይ እኔም ማላውቀው የሆነ ነገር አድርገውብኛል ከዚህ ጊዜ ጀምሮ እንዲሰማኛል እና አንተ እኔም ማሊያውን ምታት አንተ ነህ አምላኬ ነህ እኔ ምኑንም አላውቀውም ታውቃለህ አንተ የውስጤን፣ ካደረጉብኝ ነገር አንተ ነቅለ አንሳልኝ። እኔ ማመልከው አንተን ነው፣ ምከተልህ አንተን ነው። አንተ አንሳልኝ እንጂ ጠንቋዩን ደብር ገብሬ ልጆ? መጣለሁ ምን አይነት ብሉዞች ናችሁ ግን? እናንተ ምን ጉዶች ናችሁ እናንተ? አስራ ሰባት ሚሊዮን ሰርቻም ትቼ እኔ እንደዚህ ነበር ጓደኛ ከላይ ላይ ወሰኑብኝ። ሪሊ ጓደኛሽን ከላይሽ ላይ ወሰኑብሽ። ምን ጉድ ናችሁ? ምን አይነት አበሻ ነው ግን እየተሰበሰባችሁ ምትመጡት ግራ እያጋባችሁ። እረ ተው እምነት ጸበል ይዛችሁ ሄዳችሁ ቤታችሁንም ምርጩት ጸበል አምጭና ዘብር ገብሌ ሌለሽ ከሆነ የገብርኤልን ጸበል አምጭና እምነቱን አምጭና በጥምጠሽ ቤትሽን ልቅልቅ አድርገሽ ሴጣንን የምትበቀዩ በዛ ነው። የምን አባሽ ዘብር ገብሌ ጠንቋይ ይዤ እመጣለሁ ብለሽ ተስለሽ ነው? ሙስሊማናት ያለችው፣ ሙስሊሟ ሲጀመር ምልሰሪ፣ ዘብር ገብርኤል ሄድሽ ደሞ ጉዶች ናችሁ። ሙስሊሟ ናት የምታወራው። ዘብር ገብርኤል ይሄ አምጡት የምትለው። እሰይ፣ ምን ልትሰራ ሄደች። እሷ ሙስሊም ናት። ሪም ነች። አራ ሪም አትመስለኝም። ሪም ናት እንዴስቲ። ጻፉ። ወርቅ ሻጫ ሪም ነች። እሪም ታዲያ እዛ ጠንቋ ቤት ገብታ ወርቁን እያምታታችን የምትሰጠው በሴጣኑ ነው እንዴ? እሪም ናት ይሄ ወርቅ የምትሸጠው የሰውየውን ወርቅ እንዳለ እንዳያሰልቡበት። ወይ ዘንድሩ አይደለችም? አዎ፣ አይደለችም። አዎ፣ እናንተ ያልሆነችውን ልጅ እያስላሳችሁኝ እንዳይሆን። አይደለችም? ኦኬ፣ አዲስዬ አንቺን አምንሻለሁ ዋና ታዲያ የምትዘባርቀው እየወጣች ወይናና፣ ቆይ እኔ አጣርቼ ብሄድበት ይሻላል። እናንተ አዘባርቃችሁ ልታዘ ዱባይና ጀርመን የተነሳው ሴጣን መብረጃው በጣም ከባድ ነው። የዱባይ ሴጣኖች ደግሞ ጉደኞች ናችሁ። እዛ በቅርባችሁ ሱዳኖች አሉ። ይሄ ከሱዳን ጋር እየተጀናጀናችሁ የምታመጡብን ታሪክ አያድርስ ነው። እስቲ ና አዲስዬ ነግቢና አንቺ ተከታትለሻል፣ እኔ አልተከታተልኩም። እስቲ የሱዳኑ ጠንቋይ ምን እያላቸው ነው? ጉድ እኮ ነው ሮምዬ። ይሄ እንዴት አደርሽ እናቴ፣ አለሁልሽ እንዴት ነሽ? ምን ጉድ ላይ ሊያቀያይሙሽ ነው? ሪም ናት የሚሉት፣ ውሸታቸውን ነው። ሪም አይደለችም። ይኸውልሽ፣ ሙስሊም ናት፣ አንድ ሙስሊም ናት። እች የአስራ ስምንት ሚሊዮን ብር ተወሰደብኝ ካለችው ልጅ ጋራ ነው የመጣችው። እሷ የምትለው ጠንቋዩ የሚባለው የሚባለው ልበል ጠንቋዩ የሚባለው ሰውዬ ከእህቴ አስወልዷል ከእህቴ ወልዷል። ከእህቴ ወልዶ እህቴ እህቴ ሃይምሮ አይነት ካላ ጸበል ትሄዳለች መሰለኝ ዘብር ገብርኤል የሚባለው ቦታ ትሄድና ትለፈልፍና እሱ እንዳደረጋት ተናግራለች መሰለኝ ከዚህ በፊት ግን እችኛ አሁን ዘብር ገብሬ ይሂድልኝ የምትለው የሟች እህት ግን የዚህ የጠንቋዩ ቤስት ፍሬንድ ናት። እስከ ቅርብ ጊዜ ድረስ እህቷን ሞታ አብራው ትበላ ትጠጣ እንደፈለጉ የሆኑ ነበር። አሁን በሆነ ኬዝ፣ የግል ኬዝ ተጣልተው ነው እዚህ አደባባይ የወጡት፣ ገባሽ እና አሁን አዎ እሱ የሚለው እሽ እህትሽ ከሞተች በኋላ ሳብረን አልነበርም ወይ? ለምን ዛሬ መጣሽ? ነው እሱ እሱ በአንድ ጎኑ ልክ ነው። ተረጋግቶ ነው የሚያውራው። ይችኛዋ ደግሞ ትኬት ቆርጥለት አለው። ሙስሊሟ ትኬት ቆርጥለት አለው። ዘብር ገብርኤል ብቻ ሂድልኝ ነው የምትለው ዘብር ገብርኤል ይሂድልኝ፣ እና ራሱ እዛ ይለፈልፋል እኔኔም ብሎ የማይሆን ነገር በቃ ይችኛዋ ደግሞ አስራ ስምንት ሚሊዮን ብር ተወሰደብኝ የምትለው። አይ ብሩንም ትቸዋለው። በቃ ያሌ የለ ነገር ነው። እኔ መንፈስ እንደዚህ የሚያደርግ ከሆነ አላውቅም። እኔ ሮሚ ቅርታ፣ ምንም እግር እጅ የሌለው ነገር ነው የሚያወሩት። የሞተ ሰው ፎሎ የምታረግ አበሻ፣ ይህንም ቤት ፎሎ አድርጋችኋሉ በዚህ ሁለት ወር የእኔ አካውንት አንድ ሚሊዮን ካልገባ ምድረ ሬሳ ተከታይ ሁላ የሞተ ሰው ፎሎ የምታደረጉ እህታችን ነፍሷን ይማረው፣ በገነት ያኑራት፣ በቀኙ ያስቀምጣት። የሞተ ሰው ፎሎ የምታደረግ አበሻ ገስት እንኳን ስትልኩ ሳያችሁ፣ ፎሎ እንኳን እኔን አታደረጉኝ። መሞት አለብኝ እናንተ ፎሎ እንድታደረጉ ነው። ተእኛ ሰው ማስወራት አለ። እኛ ኢትዮጵያኖች ካልሞት ሳናመሰግን እያለ እኮን ምንም እኮ ነው ሰው ሲሄድ ነው። አሁን ልጅቷን ሚሊዮን ሊያስገቡ ነው። ስድስት መቶ ሺህ እኮ ደረሰች አሉ። ከእኔማ ጅን። አዎ፣ ጠንቋዩ ነው ፎሎ የሚያስደርጋ ጤነኛ ሰው። ኧረ ጠንቋዩማ! እና አቢባንም እኮ እኛንም አፈዘዙናል። አንዷ ደግሞ ገብታ በጨርቅ ቪዲዮ አምጪ፣ ማስረጃ አምጪ፣ ጨርቅ ከቆረጠብሽ አንዷ ገባች እና ሮሚያ፣ ኧረ ያስፈራል። ዛሬ እኮ በድምጽ መተት ይሰራል አሉ አሁን አንቺ እንዲህ ስታወሪ ድምፅሽ ተቀርቶ ለጠንቋዩ ይሄዳል። ቪዲዮሽ ድምፅሽ፣ እኔን ድምፅ አይችሉም። እኔ አርባ አራቱ ታቦት የሚጠብቀኝ የክርስቲያን ልጅ ነኝ። አርባ አራቱ ደብር ካለበት ከሞር ገዳም ነው የመጣሁት። ማን ጠንቋ እየሰማኝ ነው ናስራ እናት ከወለደች አትችልም። ጠንቋ እያርበ ነበርኩ ከዚህ በፊት አሳይቻችኋለሁ። እኔን ተከትሎ አይነ ጥላ አለብሽ እንዲህ አለብሽ ሲለኝ አይነ ጥላህን ያርግፈው። ጭንቅ አለብሽ ሲለኝ የጭንቅ አማላጇ መብራን እያለች ጭንቅ የለብኝም ጭንቅህን አረግፋለሁ ብዬ ጠንቋይ እያር በደንበር ኩ እኔ፣ ሮማን ተሰማነኝ። የምን አባሽ ጠንቋይ ነው የምትፈሪው አለች። እሷ ልጅቷ አቢባ ጋ መታ ፎቶ ሽም ይቻላል፣ በድምፅ ሽም ይቻላል በፎቶ ሁለተኛ አለቅ ማለች ፈርታ ምን አለች ልጅ ለልጅት ለሀቢባ ገብታ ሀቢባ፣ ለምንድነው ጨርቅ ም ማስረጃ የምትያዝ? ዛሬ እኮ በድምፅ ስልክ ደውለውንሽ ሰላም ብለውሽ በድምፅሽም ማሰራት ይቻላል፣ በፎቶም ማሰራት ይቻላል። በቃ የምትለው ነገር ሁሉ ያስፈራረውም። ይሄ ምን አባታቸው ነው? ለምን ትፈሪያለሽ? እኔ ጠንቋይ ምናምን አልፈራም። ከዚህ በፊት አባቴ ጉራጌ ሀገር እንደዚህ ተስሎ ማለት ነው ያጎቴ ልጅ ልክ አፋዘር ለመስቀል ሌርስል በግ ከአዲስ አበባ ነው ያልኩት፣ እዛ ለምን አትገዛም? ለምን በከዚ ሄዳል ስል ተስዬ ነው መብራንም ምስክሬ ነው የምላችሁ። ጠንቋ ሁሉም ሀገር ስላለ ነው ፋዘር ይጠይቀዋል። ምንድን ነው? አይ እንደዚህ ተስዬ ፋዘር በጉን አሸክሞ ይዞት ሄዶ ና እንሂድ ብሎ ጠንቋዩን ገብቶ ቀጥቅጦ ቀጥቅጦ አባቴ እግዚአብሔር ፋዘር ይሞታል ብሎ ሰው ሁሉ ሲፈራ ጠንቋዩን ቅጥቅጥ አድርጎት በጉን ይዘው የመጡትን እኛ ጋር ታርዶ ተበላ። ጠንቋዩን አባቴ ገብቶ መብራንን ነው የምላችሁ። ይሄ እኛ ቤት የተደረገ ነው። የአጎቴ ልጅ ምስኪን ተስሎ በግ ደግሞ ከገጠር እኮ ይዣለሁ ብሄድ ጥሩ ነው። በግዛ ሞልቷል። ከኢትዮጵያ ተሳልኩት ብሎ መስቀል ፋዘር ሌልስን ያወቀውም ለዛ ነው። እንትኑ ላይ ፖርቱ መጋና ላይ ካልተጫነ በጉ ታስሮ ተጫነለት። ፋዘር ሊይዞት እና አሳየም ብሎ መብራንም ፋዘር ይሞታል ተብሎ ገብቶ ጠንቋዩን ወግሩ አንተ ምንም አያውቀውም፣ ቁጭ ብለን የምትጫወትባቸው ብሎ እዛው ወደ ትክል ሃይማኖት ወደ ላይ ነው ፋዘር ከሚኖርበት። አባትሽ እኮ ይሄን ያደረገ ነው፣ ገብቶ ጠንቋይ ደብድቦ ካሁን ካሁን ሞተ። ማን አባ ስለሆንክ ብሎ ሰውየው ጠፋ፣ ከዛ ሀገር ጠፋ። ግማሹ አዲስ አበባ ገባ ምናምን ይሉታል። እንደ ማስረጃ አምጥዋለሁ። አሁን ይሄ ጠንቋዩም የተባለውም ማስረጃ እሺ ማስረጃ፣ ሌሊት ሌሊት ነው የሚካሄደው ጠንቋይ ቤት ኬትና ጠላሊት ካሜራ ከየት ይመጣል? እኔ ቤት እስቲ አምጪ። እንዲህ ትበል እናቷ። ፈርጥ ብላ እድሜዋን ነበር ማሳጥ ነው። ጠንቋይ ስብስብ ማናባሽ ነው። ጠንቋ የሚፈራው ይው፣ የእኔን ድምፅ ቆርጠሽ ጠንቋዩ እናትሽ ከወለደች ላኪውና እኔን እስቲ አንድ ነገር ያርገኝ። የታባ ጠንቋይ አይችልም። እየነገርኳችሁ ነው። ኧረ እንደ ነገ ጠንቋይ ተከታይ ሁላ ሁኔታው ግን ሲታይ ሮምዬ ልጁ እንደ ጠንቆይ እንደሚባለው አይደለም። ደግሞ አ ሲራአውቀው ነው የምን አማትብ ይሉታል፣ ምን ይሉታል እንደዚህ አማትብ እንዲያርግ እንዲያርግ ይሉታል። ግን ልጁ በቃ ሀቅ ያለው ነው የሚመስለው። በፍጹም እንደዚህ እንደሚሉትም አይደለም እኔ ሳየው ከሚያወራው ነው። መቼም ውስጡ ገብተና እና ይም ግን እነሱ የሚሉት ሌላ ነው። በጣም ይዘባርቃሉ ሴቶች ሴቶች ጠንቋዩ መጣ፣ ራሱ ገዳችንን ወሰደ፣ ንግዳችን እንደዚህ የሆነ፣ ብር ጨረስ ብራችን ተበታ እንዴ ነው የሚሉት? እንግዲህ አረ እነዚህ ፈኒ ናቸው። አረ እነዚህ በጣም አበሻው ነው ዱባይ ዱባይ ዱባይ አዲ ገብታ ኳ ያለችው እኮ ልጅቷ እኮ በዚህ መልኩ አይደለም እኮ እንትን ገብሬ ሊምጡ ገብሬ ሊምጣና ምናምን ብላ ስትል ጊዜ ልጅቷ ያ ተደረገብኝ ያለችው እንደዛ አይደለም አካሄዱ። አንቺ ራስሽ ሄደሽ እከሌ እንደዚህ አርጉብኛል ብለሽ የምታምኚ ከሆነ እዛው ተስለሽ እዛው ለአባት ተናግረሽ ከዛ በኋላ አባት እዛ ጸልየው እውነት ከሆነ ይመጣል። ወረቀት ስጭ። ክርስቲያኗ ናታ። ያስረዳቻት ገብታ ሙስሊሟ፣ ቀጥታ ሄድልኝ ሙስሊም። ክርስቲያኗ መጥታ ደንብና ሕጉን አስረዳች። አንቺ እሱን ይዘሽ መሄድ ዘብርብ ገብርኤል አይቻልም አለቻት። አንቺ ራስሽ ነሽ ሄደሽ ነው እንጂ እሱን ይዘሽ እምትሄጂ ብላ። ልክ ሮሚ አሁን እንደተናገረችው ልጅቷ እኮ ህግና ች ሙስሊም ናት እኮ ዘብር ገብርኤል ሄድልኝ ብላ ማታቆማ ሄዳ እንግዲህ፣ አድነኝና ከአሻልከኝ ይዤው መጣለሁ ብላ ተስላ ይሆናለ። ሙስሊሟ የእህቴ ገዳይ ነው ብላ ነው እንጂ። ሮሚዬ፣ እህቷ ወልዷል እኮ ይሄ ጠንቋ የሚሉት። አዎ ሌላ ጠንቋ ወለዱ በኛ ጸበል ላይ ለፍልፋለች እኮ ነው የምትለው። ሮሚ ጸበል ላይ ለፍልፋለች እህቴ እና እንዴት መልሰሽ ከሱ ጋር ጓደኛ ትሆኛለሽ ብለው አሉኝ። እንደውም እኔ እሷ ከመሞቷ በፊት ይ ጓደኛው የነበርኩት ከመጣው በኋላ ታሪኩን ስሰማ እንዳትደውል ብዬ ዘጋሁበት። ቀሪ ብርም የእህቴ አለ እሷ ጋር ካፍቴሪያዋን ያሸጣት ብር ብላ ነው ስትል የነበረው። እሱ ደግሞ እስከዛሬ ጠንቋይ የሚሰራው ማለት ነው የሚሰራው በተገዥ ስቶኝ ነው። ለጠንቋዩ ተገዥ ስቶኝ ነው እንጂ አንቺ ተገዥ ካልሆንሽ በስተቀር ጠንቋይ ለራሱ የማያውቅ ነው፣ የወደቀ ሰው ነው፣ ሸማሽ ነው። አለም ሲጀመር ጠንቋይ ሊሰራ አይችልም። እየነገርኩሽ ነው። አባቴ ጠንቋይ ገብቶ ምንም የሆነው ነገር የለም። ማረግም ስልጣን የላቸውም። ከአመንሽበት ግን ይሰራል። ሴጣን በምድር ላይ በእንትን ላይ ስልጣን ተሰጥቶታል ማሳሳት። ስለዚህ ጠንቋዩ ያረጋል ብለሽ ከአመንሽ ይሰራል። አይሰራም ብለሽ ይሰራል፣ ይሰራል። ጠንቋዩ ከዚህ በፊት ነግሬያቸዋለሁ አደል እንዴ? ጠንቋዮች እዚህ ቲክታክ ላይ አሉ እኔን ያደረገኝ ሰኒን ተከትሏት፣ ድጋሚ ድምፁ ራሱ ነው ሰናይትን፣ ራሱ አይነ ጥላለብሽ አይነ ጥላሽን ማንሳት እችላለሁ እያሉ እዚህ ቲክታክ ላይ አሉ፣ እየተከተሉ እንትን የሚሉ ካልተጠነቀቃችሁ፣ እኔ አውቄ እፈልጋለሁ ብዬው በስልክ ያስለፈለፍኩት ትምህርት እንዲሆናችሁ አያችሁ። የገዛ ጓደኛዬን ድሃ ማድረግ እፈልጋለሁ ስለው አራት መቶ ሺ ክፈይና፣ ኖ ስምንት መቶ ሺ ክፈይና ድሃ አረጋታለሁ። እኔን ሀብታም ለማድረግ አራት መቶ ብር ክፈይ አለኝ። የውሸቴን አንድ ልጅ ወድጃለሁ፣ ባለ ትዳር፣ እሱም ከትዳሩ አፈናቅዬ ማግባት እፈልጋለሁ ሲል፣ ኦ ትዳር ካለው ኃጢአት ነው። ትዳር ባይኖረው ገል ፍሬንድ ደረጃ ቢሆን ግን አለያየውና አጋባሽ ነበረ፣ መስተፋቅር ሰረልሻለሁ። እንግዲህ ቃል በቃል አሰማችኋለሁ፣ ሶስት ጊዜ አሰምቻለሁ። እዚህ ሚዲያ ላይ ከሰጧቸው ጆሮ አረጋለው የማይሉት የለም። ለእኔ በምንድን ነው የምትሰራልኝ ያለው ስለንደ አንተ አለው? አዲስ አበባ እንዴት ነው የምታደርግልኝ? አልኩት ከዛ፣ ሽቶ ሰባት ቀን ነው የሚጸለይልሽ። ሰባት ሽቶ ሰባት መጠጥ ትገዥና፣ ስጸልይ ተከፍቶ ነው የሚጸልየው። ከዛስ በሰባት ቀን ውስጥ ሰባቱም ሽቶ ተኖ ያልቃል። ስለዚህ አራት መቶ ሺህ የምትከፊው ለእሱ ነው፣ ሽቶዎቹ ማለት ነው። መጠጥ ገዛለሁ። በምን ተአምር ነው እሱ ጸልዮ፣ መጠጡና እንትኑ ሽቶ ትንብሎ ለእኔ ሀብታም የሚያደርገኝ? ከሀብታም መሆን ከቻለ ሲጀመር ራሱ ለምን ሀብታም አይሆንም? መናጢ ዳ በየቲክቶክ እኮ እየዞረ የሚለምን ዳ። ልብስ ሁሉ ልክላለው ብያ አምኖ፣ ከለንደን ምን አይነት ልግዛ ልስለው ጃኬት እየነሳው ፎቶ ይሄ ይሻላል፣ ይ በጣም እያለ በአስተማቹ መሳቅ ነው የምትሞቱት አለኝ። ቮይስ ሪከርዱ እንደዚህ አይነት ወንበዴ ቲክቶክ ላይ ከአሉ። አሁን በረደ ብሎ ደግሞ ሰናይትን እዚህ ቤት ተከትሏት፣ ሰናይትን አይነ ጥላ አለብሽ፣ ጭንቅ አለብሽ በምን አወክለው ስለው ፎቶ የላከልኝ ለኔ ደግሞ በቁንጣ የተነሳሁትን መርጦ አፈር ከድም የበላ የምን አባ ነው ያለብኝ አይነ ጥላ፣ አይነ ጥላህን ያርግፈውና አሁ በየሜሴጁ የመጡ እንደዚህ ይላሉ ብር አይያዝልሽም ብር እንዲያዝልሽ ትፈልጊያለሽ? ይላሉ በየ ሜሴጅ ውስጥ እ አይበረክትልንም ቤተሰብ አለን። ቤተሰብ ባይኖራችሁ ጎረቤት ያለቅሳል። ልጆት ውጭ ሀገር ነው ያለችው ብለው ጎረቤት ይመጣል። እንደምታዩት ሚዲያ ላይ በየቀኑ ኩላሊቲ ያመመኝ ነው አት እኔ እንደዛ ብሎ ጽፎልኝ ከበምን አወቅ አንተ ብዬ ብሎክ አደረግኩት። ብር አይያዝልሽም፣ ጓደኛ አይበረክትልሽም፣ ብር አይያዝልሽም ብሎ ሳለኝ ታውቂያለሽ፣ ሚዲያ ላይ እንደሚከተለኝ የምታ ለሁሉም የሚሉት እኮ ነው ይሄ። ለሁሉም እኔ ምን አለኝ ገንዘብ አይበረክትልሽም። ለምን በገዛ አፌ መጥቻ አምስት ያል ብቻ ፈትቻለሁ ስል ሰምቶ ባላ አይበረክትልሽም፣ እንዲበረክትልሽ አሁን ከዝርዝርሽ ነው የሚለው አፈር ከድሜ የበላ መጀመሪያ ትጠራጠራላችሁ። እንደሰው ሰው ባል አይበረክትልሽም ሲለኝ ወይኔ እውነቱን ነው እኮ አልኩኝ። ትንሽ ቆየና ብር አይበረክትልሽም፣ ኦፍኮርስ አንስቼ መበተን ነው ስራዬ። ኦኬ አልኩት እና እንዴት ነው የምሆነው ብዬ። እኔ ደግሞ ደግሞ ምን ቢለኝ ነው ብልግናው አባ የገዳም አባቶች ጋር ነው የኖርኩት ሲል፣ እንግዲህ ከእግዚአብሔር ጋር ነው የሚጸልልኝ። እንዴት ነው ግን የሚሰራው ሉ አለው ሽቱና መጠጥ ቅስትሽ ከፍቺ ጸልይልሻለሁ ሲለኝ በቃ ዛኔ ሌባ እንደሆና ከመጨረሻው ነው የተጫወትኩበት። መጨረሻ ላይ እዚህ ሳውራ ሰምቶ ሰደበኝ። ስድስት ወር ጊዜ ጸልዬ ብሽ ትሞቻለሽ አለኝ። አለፈ የዛሬ አመት ገና አለፈ። እኔም ብሎክ አደረግኩት ወዲያው ያው በምን አወቅክ አንተ ስለኔ ብዬ ብሎክ አደረኩት። አራፈር ያስበላቸው እነዚህ ልክስክሶች፣ ቲክታክ ላይ የተሰማሩ ይገኛሉ ጠንቋዮችን በኛ ሃይማኖት ስር በተለይ አፋቹን የምትከፍቱት ደግሞ አንድ ነገር አዳምጡ። የኛ ኦርቶዶክስ ቤተክርስቲያን ስር ሆናችሁ አውቃችሁ የኛም ቤተክርስቲያን ለማሳደም ገዳም እንዲሆኜ ነው። ምና ኦርቶዶክስም የእንደዚህ አይነት ወንበዴ ልክስክስ በሃይማኖታችን ስር የሚሰሩትን እኛ አጋፍጠን ነው የምንሰጠው። የእኛ ሃይማኖት ውስጥ ተደብቀው የኛ ሃይማኖት እንደዚህ አይነት ልክስክስ ነገር አያዝም። መጠጥ ሽቶ ምናምን ቅራቅሞ የለም። ይሄ ድግምት ምናምን የሚሰሩትን ሙልጭ አርጋችሁ ስደዷቸው። ኪዳነ ምሕረት ምስክሬ ናት። አይችሉም። መብትም የላቸው የላቸውም። የእኛ ሃይማኖት ይሄንን አያዝም። አውቀው እኛን ሊያሰድቡ ከገዳምን አባቶች ጋር የመጣ ነው። የፈረደበት ጎጃም ጎጃም ነው ያለሁት አለ። አክሰንቱን ከዚህ በፊት አውጥቻ ሳይቻል የደቡብ ልጅ ነው ወይ ኦሮሞ ነው መቤቴ ኔጋ የመጣው ድምፁ አውቀው የፈረደበት ጎጃም መተት ይሰራል ሲባል ይሰማሉ። ጎጃም ነው ያለሁት አለ እና ኦኬ ጎጃም ላለ ሰው ብር ካለው ጎጃም ትቀበላለ ስለው ወዲያው አዲስ አበባ መጠዋለኝ በማግስቱ አያችሁ እሸቱን አሰማችኋለሁ። ጎጃም ነኝ ሲለኝ፣ ኦኬ እኔ ጎጃም ቤተሰብ አለኝ እዛ ያገኙሃል ስለው፣ ወዲያው አዲስ አበባ እኮ ሌላ እንዳንተ የሰራውላቸው ሰዎች አዲስ አበባ ና ብለውኝ አዲስ አበባ ነኝ ብሎ ወዲያው ተከረበት። አዎ አንቺ ያሰማሽው ሰውዬ አክሰንቱ፣ ድምፁ የአማራ አይደለም። የለም እኔ የአማራን አክሰንት ድርቅም አድርጌ ነው የማውቀው። ማን አባቱን ነው የሚሸውደኝ? ማንም ያውቃል ወይ ደቡብ ነው ወይ ኦሮሞ ነው አክሰንቱ የፈረደበትን ጎጃም እየጠሩ የጎጃም አምላክ የደፋ ማለት ነው።